ቡና የተከበራችሁ የጋራ ቤተሰቦች ሰላም ጤና ያችሁልን፣ ብያላችሁ በእያንዳንዱ ቦታ አለም ዳርቻ ሰላማችሁ ብዝት በብዝት ደስ ይበልልን። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ዛሬ እንግዲህ በአዲስ መልኩ መተናል ማለት ነው። እንግዲህ እንደምታውቅ አንሷር መስጊድ ብዙዎቻችሁ አክለልፋዎች አላችሁ መዳቦቻችሁ፣ እንዲሁም ደግሞ አሰቦቻችሁ ጀምአ ሚኖራችሁ ይችላልና እባካችሁ ይህንን መስጂድ ተባበር እንስራ፣ እንጨርሰውላለን ማለት ነው። የሚያስፈልጉ ግብዓቶችን እንደሚከተለው ሀጂ ይነግሩናል ማለት ነው። መስጅዱ ኮምቦልቻ ኮምቦልቻ ሚሻገር ነው። ኮምቦልቻ ሚሻገር ነው። የሚያስፈልጉ ነገሮችን ደግሞ እንደሚከተለው ይነግሩናል ማለት ነው። መስጅዱ ግን እንደምታዩት በጣም ደስ የሚሰፈሩ ራሱ በጣም የተስፋፋ ነው። ግን የሚገርማችሁ ነገር ምንም ነገር ያኔ ደስ ልልም፣ ብዙ ነገሮች ይጎሉታል ማለት ነው። እንግዲህ ብዙዎቻችሁ መዳሞቻችሁ፣ አሰሪዎቻችሁ አሁን ደግሞ ረመዳን እየመጣ ስለሆነ ብዙ አረፋዎች አሉና፣ እባካችሁ ይህን መስጅድ ተባብረን አስርም አምስትም እናንተ ያላችሁን ሰው አዋጣችሁ ይህን መስጅድ እንስራ፣ አጅሩ እንካፈልላለሁ። ውድ ቤተሰቦቼ እነሆ ዛሬ እንግዲህ ጁምአም ነው። ስለዚህ በዚህ መልኩ መጥቻለሁ ማለት ነው እንደማታሳፍሩኝ እርግጠኛ ነኝ ውድ ቤተሰቦቻችን እንግዲህ ሀጅን ጠይቃቸዋለሁ እንደሚያስፈልግ ግብአቶችን እንደሚያስፈልጉ እንዲሁም ደግሞ ተርፋ ከውጭ ላያሳያችኋለሁ እንትሁን ማለት ነው እሱ ተከትባለ ግን ብዙ ነገሮች ይጎሉታል እንደምታወት መስጅድ እንግዲህ ማለት ብዙ ነገሮች ይጎሉታል ይኸው እንደምታወት ፈርሻ ይጎለዋለ ሴብልት ይጎለዋለ ውስጥ ነው ውስጥ ሊሾ ማለት ይደረገም ብዙ ነገሮች ይጎሉታል ይሄ ደግሞ ብዙዎቻችን አረብ ሀገር ያለን ልጆች ነን። በቤተ እምነትም ሆነ ሲታመሙም ለብዙ ነገሮች የምንደርስና ይሄ ደግሞ ትልቅ አጅር የምናገኝበት መስጅድ ነውና የነገ ቤታችንን እንገንባ። አላሉ ውድ ቤተሰቦችን እንግዲህ እነ ሸሆን እንጠይቃቸዋለን ማለት ነው። ይሄ መስጅድ ምን ምንድ የሚያስፈልገው ማለት ነ እንደሚከተለው ይዘሩ መርሀበና። በመጀመሪያ አሰላሙ አለይኩም ወረህመቱላሂ ወበረካቱሁ የተከበራችሁ በዓለም ዳርቻ ያላችሁ ወንድሞች፣ ያው እንግዲህ ይህ መስጊድ መስጊድ ላአንሷር ይባላል። እንደሚታየው በካሜራው የሚታየ ይመስለኛል። ታፒ ለውማለ ማለት ነው እና 2015 የተጀመ የተገነባ ነው። ከዛ ጀምሮ ግን አቅም በማጣት የተነሳ የምንሰግደውም መሬት ላይ ነው። እንሻላ ገባ ብላችሁ ብታወቱ መገዜ ውስጡም ማለት ነው ልሾ አልተደረገም። እንደዚሁም ማይክ የለውም። ምርጊትም ለማድረግ ማለት ነው አቅም በማጣት የተነሳ ይሄው ቆርቆሮ ተመቶ ያው ራሱ ይናገራል ማለት ነው። ምን ያን ያክልም ገለጻ የሚያስፈልገው አይመስለኝም። በርም አልተገጠመም፣ እንደዚሁ ማይክ የለውም። እጅግ በጣም ብዙ ነገር ይጎለዋል። ነገር ግን እንደዚሁ እያለ ዝም ብለን ድንጋው ላይ ማለት ይቻላል ሲ ቤት ላይ አንጥፈን ምንጣፍም የለውም። እንደምታውቁ ወላሂ እዚህ ላይ ጁማዓ ምንሰግደው እዚህ እንደምታውቁ ስምንት ወቴሻ ነው። ጫማችን አውልቁና በኋላ ነው እሱ መግባት ትችላላችሁ። እና ይሄው መሬቱ ማለት ነው ሊሾ አልተደረገም እሱን ማባታው እና ብዙ ነገር ያስፈልገዋል። ይሄ በመሆኑ መጠን እንግዲህ ከማ ቃለ ተዓላ ኢነማ ያዕሙሩ መሳጅደ አላህ መን አመነ ቢላሂ ወሊውሚ ልአኪር ይላል፣ አላሁ ተባረከ ወተዓላ የአላህን ቤት የሚንከባከቡ የአላህን ቤት የሚአውኑ፣ መን አመነ ቢላሂ ወሊውሚ ልአኪር፣ በአላህ ዋሕዳንያነትና እንዲሁም በመጨረሻ ቀን ያመነ ሰው ነው ይላል። ስለዚህ እኛም አማኝ የሆንን ሁሉ ሁላችንም ስለሚመለከተን እንስራው ስር፣ በአላህ ስም እጠይቃችኋለሁ። እንደዚሁም ነቢያችን አለይሂ ሰላቱ ወሰላም መንበና መስጅድን በነ አላሁ ለሁ ቤተን ፊልጀና ይላሉ። መስጅድን የአላህን ቤት የገነባ ሰው ለሱ በጀና አላህ ቤት ህንፃ ይሰራለታል። በነላሁ ለሁ ቤተን ፊልጀና ብለው ታማኙ ነቢዩ አለይሂ ሰላቱ ወሰላም በግልጽ አስቀምጠውልናል። ለማንም ሰው ይሁን ማንም ሰው ለራሱ ስለሆነ ሁላችንም እንገንባው። ብዙ ነገር ነው የጎደለው፣ በአጠቃላይ ሙሉ በሙሉ ማለት ይቻላል። ስለዚህ ሁላችሁም ትተባበሩ ዘንድ በአላህ ስም ጠይቃለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ፣ ውድ ቤተሰቦቻችን፣ እንግዲህ እንደምታወቁት የሚገርማችሁ ፈርሻ ራሱ ምንም የለውም። በጣም የሚያሳዝነው እውነት ለመናገር ያው እንግዲህ እኛ ከምናየው አንፃር ያኔ በአረቡ ቦታ መስጂድ የተከበረ ነው። ላኪን እዚህም የተከበረ መሆን እናውቃለን፣ ግን ያኔ የ ማለት የአቅም ማነስ ነው። እና ለእናንተ እውነት ከአንድ ብርቱ ሁለት ኮታ ታይ ይባል ነገር አለና፣ አንድ ሎሚ ለአስር ሰው ጌጥ ነው የሚባል ነገር አለና ስለዚህ ይሄንን መስጅድ ተባብረን እንገንባው። ምክንያቱም መስጅድ መገንባት ማለት የነገው ቤታችንን ማሳመር መገንባት ነው። ስለዚህ እባካችሁ ይሄንን መስጅድ ተባብረን ብዙዎቻችሁ መዳቦቻችሁ ማሻአላህ ለፈይዎች አሉ፣ እንዲሁም ደግሞ ብዙ ነገሮች የሚያደርጋሉና ይህን ብትሰጧቸው ብታሳዩቸው፣ ይህን መስጂድ ብታሳዩቸው እውነት ለመናገር ለእነሱም ጥቅም ነውና፣ በባካችሁ ተባበሩ እንላለን ማለት ነው። ይሄ ደግሞ ለእናንተ ብቻ ሳይሆን ለብዙ ሰው እንትን ነው ማለት ነው። ስለዚህ የባካችን መስጂድ በቅርቡ ተባብረን ቢያንስ እንኳ ጀም አንድ እዚህ አዋጣችሁ የተወሰነ ነገር ብታደርጉ፣ ለመደቦቻችሁ ሸር ብታደርጉ ብዙ ክርክሮች አሉ ብዙ ማለት ነው። ስለዚህ ለእነሱ አሳዩአቸው እውነት ለመናገር በጣም እኔ እንጃ በጣም ነው የሚያሳዝነው። እዚህ ላይ እንግዲህ መሻርፋዎቻችን እዚህ ላይ እየሰገዱ እንደ ዝም ብለህ እኔ እንጃ ብቻ አይታችሁ መረዳት ትችላላችሁ። ማሻአላህ ተባረከላ። በዚህ መልኩ መስጅዱ ቁሟል፣ ግን የማለቁ ነገር ግን ትንሽ ይከብዳል። እና ይህም ደግሞ አይከብድም ለእናንተ ወይም ደግሞ በጣም ውስን ነገር ነው። እና አባካችሁ እንመች ተጋግዘን እንገንባ፣ ተጋግዘን እንጨርስ እላለሁ ማለት ነው ያው እንግዲህ የባንክ አካውንት ይኖራቸዋል። የባንክ አካውንታቸውን እንነግራችኋለን፣ ከታች ኮሜንት ላይ እናስቀምጣለን። እንዲሁም ደግሞ አንድ ቀን ኢንሻአላ በእዝኒ መውላ ላይቭ ላይ ገብተን አንዳንድ ነገሮችን እንነግራችኋለን። መነየትን ከፈለጋችሁ ደግሞ እሱን መነየት ትችላላችሁ ማለት ነው። ያው መስጅዱ ህጋዊ ነው፣ ህጋዊ ፍቃድ ያለው ነው። የሰፈሩንም ነገራችኋል። ማለት ነው። ማንኛውም ሰው ያውቀዋለ። እንግዲህ መሸ መስጅድ ያሰራሉ ብሎ የሚያጭበረብር ሰው የለም፣ ሙስተሄል ። ስለዚህ ጥባካችሁ ነው የምለው ውጭ ቤቶች፣ ወንድም እህቶቻችን፣ አክለ ኮይሮችም ካለ እነሱ ሸር አድርጉ፣ ተባበሩ፣ እንላለ ማለት ነው። እንግዲህ የመደጠ ደግሞ ሀጅ ነግረዋቸው መርሀበን ባረከ ቡሁርቲንኪ። እንግዲህ የሚያረገው አላህ ነው። ያው እኛ ሰበብ ነው፣ እናንተም ሰበብ ናችሁ። ሰበብ ሁኑ ነው እዚ ጋ ማለት እንድፈልገው ዛሬ ጅሙዓ ስለሆ እንጂ እጅግ በጣም ብዙ ልጅ የሚቀራበት ነው ለሻሂዳክል ያው ቁርአኑ እዚህ የተደረደረው ማሳይትላለን። ያው በጀት ዝም ብሎ ጊዜው የተደርጎ የተሰራ ነው እና ልጆች አሉ። ያው ዛሬ ጅሙዓ ጅሙዓ፣ እንግዲህ በእኛ ቅርአት ጅሙዓ ጅሙዓ ስለለላ አልመጡም እንጂ በዚህ ሰዓ ከአሱር በኋላ በጣም ብዙ ልጆች የሚቀሩበት ነው። የሴቶቹ ልጆች መቅሪያ በዚህ ነው። ያው መቼ ማየት ስለሚያሳምኑት በሚል ነው። እንዴት ታይሽላል ይችላል። ይሄ የቁርአን መያዣ በካርቶን ምናምን አድርገን ነው ማለት ነው። እዚህ ያሉት አሁን ይሄ ቁርአን በካርቶን ነው የተያዘው እና ትንሽ አንዳንድ ጊዜ ያው ዱንያ መኖርም ለዲንም አስፈላጊ መሆኑ ከዚህ አንጻር ማየት ይቻላል ማለት ነው። እና እንግዲህ ሁሉም ሰው ለራስ ነው የሚሰራው ለራስ ነው ኸይር ነው። ከመስጅድ በላይ ደግሞ ትልቅ ነገር የለም። ነቢያችን ዓለይሂ ሰላቱ ወሰላም ዛማ ትኖ አደምንቀ መል ኢላሚን ሰላስ ይላል። የሰው ልጅ ሞተ ጊዜ ስራ ይቋረጣል። ኢላሚን ሰላስ፣ ሶስት ነገሮች ሲቀሩ፣ አንደኛው ሰደቀቱን ጃሪያ ጎታቸው ሆነ ማለት ነው መሰለን መስጅድ ሰርቶ የሄደ ሰው። እንደዚሁ መንገድም ሊሆን ይችላል፣ ኪታብ ወቅፍ ሊሆን ይችላል፣ ቁርአን ወቅፍ እነዚህ አሁን ሰውየው ቢሞት እንኳን ኸይሩ አይቋረጥበትም ማለት ነው። እስከ ያ ያደረገው ነገር እስካለ ድረስ ወዲሱ አላህ ያስገባለታል። እና ይሄ ሶደቀተን ጃሪያ ለመሆኑ ሁላችሁም የምታውቁት ነው። ለሙዛከራ ያህል ነው። ስለዚህ ሁላችንም እነተባበርና ና እንገንበው። ላለሁኝ ብዙ ነገር ነው የሚያስፈልገው። ያው ያለ ዋሳናቸው ብዙ ነገሮች አሉ። ለምሳሌ ውዱ ማድረጊያ ውሃው ዝም ብለን ስበነዋል። ውዱ ማድረጊያ ተቀምጦ አይደለም ዝም ብለን በየሜዳው ነው በብሪግ የሚደረገው ማለት ነው። እሱም ነገር አለ። ስለዚህ የአካውንቱን መርሃበን እና ሁላችንም ባለንበት ያው የቻልነውን ያክል ሸር አድርገን ወይም አዳርሰን እንዲደርስ እናድርገው እላለሁኝ። አካውንቱን አካውንቱን ሁላችንም እና አንሷር ቁጥር ሁለት የሚሻገር እድር የሚላለው እዚ ላይ ግር እንዳይላችሁ፣ ዝም ብሎ የሆነ ነገር ምናምን እንዳይመስላችሁ። ይህ መስጅዱ የአንድ አካባቢ ሰው ተሰብስበን በእድር መሰረት ተሰርቶ ሕዝቡ ነው እየሰገደም እያዋጣም የሚገነባው እና እዛም ላይ አንሷር ቁጥር ሁለት ድር የሚል ሊኖረው ይችላል፣ እርግጠኛ ባልሆንም እዚህ የሚነገርና አሁን አንደኛው ኮሚቴ ነው አካውንቱ ላይ ማለት ነው። ስለዚህ አላኩል ያህል አካውንቱ የተከፈተው በዛ ቢሆንም የሁላችንም እርግጠኛ ሆነን የምናደርገው ነገር በቀጥታ ያወጣ ዘምዘም ባንክ ነው። አዎ ዘምዘም ባንክ ነው አይደል? ዘምዘም ባንክ ነው እና ይሄ ነው ላለሁ ሰላም አለይኩም ወራህመቱላህ ኪቱን።

አዎ ይሄ በሚራው በኩል ነው። ይህ ደግሞ ያው ሽንት ቤታችን ነው ማለት ነው። እንግዲህ ያው መቼም ብዙ ነገር እንዲያለው፣ በግልጽ ተናግረናል። ይሄም ሽንት ቤቱ ነው እና ያው ከአቅም አንፃር እንጂ ይሄ ቦታው ራሱ ስፋት ይፈልጋል። ከዚህ ከላይ መጨመር እየፈለግ ከዚህም መጨመር እንችላለን። ነገር ግን አህለል ኸይርት አለ። ይህን መስጅድ ይሄ አጥሩ እዚህ ጋር ነው። እንግዲህ ከዚህ በኋላ ያለው መሬት የሚሆን ከዚህ ከላይ ያለው ሰውዬ ይሸጣለሁ ብሎ ነበር። ነገር ግን ያው የአቅም አንፃር ሆኖ እንጂ መስፋት የሚችልም ነው። መሃል ላይ የሚያለ ጀማዓ ያለው ቦታ ነው ማለት ነው። አህለል ኸይርት አለ። በቅርቡ ቦታውንም መጠቅለል ይቻላል ማለት ነው። ሊለታ ቆሜን ጨረስን።